እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለክብደት መቀነስ እናም ለተሻለ እንቅልፍ የሚረዱ ማታ ላይ መጠጣት የምትችሏቸውን መጠጦችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ። ላለሁኝ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንደኛ ሙቅ የሎሚ ውሃ ከማር ጋር ነው። ሎሚ በቫይታሚን ሲ እናም በአንቲ በአንቲኦክሲዳንት የበለጸገ ሲሆን ጉበትን ለማጽዳትና ሜታቦሊዝምን የሰውነት ምግብን የማቃጠል ሂደትን ለማሳደግ ይረዳል። ማር ደግሞ በእኩለ ሌሊት ላይ ረሃብን የሚከላከልና ሜላቶኒንን የእንቅልፍ ሆርሞን እንዲለቀቅ የሚረዳ ለስላሳ የኃይል ምንጭ ነው። በሌሊት የምግብ መፈጨትንና ስብ ማቃጠልን ያግዛሉ። መርዞችን ያጠዋል። የጉበትን የማጽዳት ሂደትን ይደግፋል። በምትተኙበት ጊዜ ሰውነታችሁ ውሃ እንዲያገኝም ያደርጋል። ከመተኛት በፊት መረጋጋትን ያበረታታል እና ውጥረትንም ይቀንሳል። አዘገጃጀቱም ግማሽ ሎሚን በአንድ ኩባያ ሙቅ ውሃ ውስጥ ጨምቃችሁ አንድ የሻይ ማንኪያ ማር ጨምሩና ከመተኛታችሁ ከ30 ደቂቃ በፊት ጠጡ። ታዲያ መገደብ ያለባቸው ሰዎች የአሲድ ሪፍሌክስ ወይም ደግሞ መመለስ ገርድ ወይም ደግሞ የጨጓራ ቁስለት ያለባቸው ሰዎች መገደብ አለባቸው። የሎሚ አሲድነት የልብ ምሬትን ወይም ደግሞ የአሲድ መመለስን ሊያባብሰው ይችላል። የስኳር ህመምተኞችም ማር ስኳርን ከፍ ያደርጋል። ማርን መዝለል ወይም ደግሞ በጣም አነስተኛ መጠቀም ይመረጣል። እንዲሁም ስሜታዊ ጥርስ ያላቸው የሎሚ አሲድነቱ የጥርስ መስተዋትን ወይም ደግሞ ኢናሚልን ከጊዜ በኋላ ሊያሳሰው ይችላል። ስለዚህ ጥርሳችሁን ለመጠበቅ እስትሮ ተጠቀሙ፣ እናም ከጠጣችሁ በኋላ ደግሞ አፋችሁን መጉመጥመጥ ነው በንጹህ ውሃ። ሁለተኛ ደግሞ የካሞሚል ሻይ ነው። ካሞሚል በተፈጥሮ ካፌን የሌለው ሲሆን አንጎልን የሚያዝናና እናም የእንቅልፍ ጥራትን የሚያሻሽል አፒጄኒን በተሰኘ ንጥረ ነገር የበለጸገ ነው። ውጥረትን ወይም ደግሞ ጭንቀትን የሚፈጥር ሆርሞን ኮርቲሶልን በመቀነስ ከውጥረት ጋር የተያያዘ የስብ መጨመርን ለመከላከል ይረዳል። ጥልቅና ሰላማዊ እንቅልፍን ያበረታታል። ጭንቀትንና የሆድ መነፋትን ይቀንሳል። የሌሊት የምግብ ፍላጎቶችን በመቀነስ ለስላሳ የክብደት መቀነስን ይረዳል። የምግብ መፈጨትን ያሻሽላል እናም የጨጓራ ምቾት ማጣትንም ያረጋጋል። አዘገጃጀቱም አንድ የካሞሚል ሻይ ከረጢትን በሙቅ ውሃ ውስጥ ከአምስት እስከ አስር ደቂቃ አፍሉት። ከዛም ከመተኛታችሁ በፊት ለብ አድርጋችሁ መጠጣት ነው። መገደብ ያለባቸው ሰዎች ደግሞ ነፍሰ ጡር ወይም ደግሞ ጡት የሚያጠቡ ሴቶች፣ ከፍተኛ መጠን የማዕፀን መኮማተርን ሊያስነሳ ይችላል። እንዲሁም የደም ማቅጠኛ መድኃኒት እንደ ዋርፋሪንን የሚወስዱ ሰዎች፣ ካሞሚል የደም መፍሰስ አደጋን ትንሽ ሊጨምር ይችላል። ታዲያ መጠነኛ አድርጎ መጠጣትና መድኃኒቶችን የምትወስዱ ከሆነ ሐኪማችሁን ማማከር ይመከራል። ሶስተኛ፣ ጣፋጭ ያልሆነ የቼሪ ጭማቂ ነው። ቼሪ በተፈጥሮ የተሻለ እንቅልፍን የሚያበረታቱ ሜላቶኒን እና ትራይፕቶፋንን ይዟል። የሰውነት መቆጣትን ወይም ደግሞ ኢንፍላሜሽንን ይቀንሳል እና ሜታቦሊዝምንም ያሻሽላል። የእንቅልፍ ቆይታንና ጥራትንም ያሳድጋል በምታርፉበት ጊዜ ደግሞ ሰውነታችሁ ስብን በብቃት እንዲያቃጥልም ይረዳዋል። ክብደት መጨመር ሊያስከትል የሚችለውን የኦክሲዲቲቭ ስትረስንም ይዋጋል። እንቅስቃሴ የምትሰሩ ከሆነ የጡንቻን ህመምንም ይቀንሳል። አጠቃቀሙም ከመተኛታችሁ ከአንድ ሰዓት በፊት ግማሽ ኩባያ ያክል ከ100 እስከ 150 ሚሊሊትር ጣፋጭ ያልሆነ የቼሪ ጭማቂን ጠጡ። መገደብ ያለባቸው ሰዎች ደግሞ የስኳር ህመም ያለባቸው ሰዎች፣ በተፈጥሮ ስኳር ይዘቱ ምክንያት የደም ስኳርን ሊጨምር ይችላል። እንደ አይቢኤስ ሪቴብል ባውል ሲንድረም ያለባቸው ሰዎች፣ ሆድ መነፋት ወይም ደግሞ ጋዝን ሊያስከትል ስለሚችል፣ ስር የሰደደ የኩላሊት በሽታ ያለባቸውም ግለሰቦች፣ ቼሪ ፖታሲየም ስላለው በሰውነት ውስጥ ሊከማች ስለሚችል። ታዲያ ስኳር ያልተጨመረበትን የቼሪ ጭማቂን መርጣችሁ ትንሽ መጠን ግማሽ ኩባያ ብቻ ጠጡ። አራተኛ አረንጓዴ ሻይ ነው ካፌኑ የወጣለት። ይህ ስብን ማቃጠልንና ሜታቦሊዝምን የሚጨምሩ ኃይለኛ አንቲኦክሲዳንት የሆኑ ካቴቺን ንጥረ ነገሮችን ይዟል። ካፌኑ የወጣለት አረንጓዴ ሻይ እንቅልፋችሁን ሳይረብሽ እንድትረጋጉም ይረዳችኋል። በሌሊት የስብ ኦክሲዴሽንን ወይም ደግሞ ስብ ማቃጠልን ያበረታታል። የሆድ ስብን ይቀንሳልና የልብ ጤናንም ይደግፋል ሰውነትን ያረጋጋል እና የሆድ መነፋትንም ይቀንሳል። በእረፍት ጊዜ አጠቃላይ ሜታቦሊክ ፍጥነትንም ያሻሽላል። አዘገጃጀቱም ካፌን የወጣለትን አረንጓዴ ሻይን ለሶስት ደቂቃ አፍሉትና ከመተኛታችሁ አንድ ሰዓት በፊት ለብ አድርጋችሁ መጠጣት ነው። መገደብ ያለባቸው ሰዎች ደግሞ የብረት እጥረት ወይም ደግሞ የደማነስ አኒሚያ ያለባቸው ሰዎች ናቸው። ምክንያቱም ሻይ የብረት መዋሃድን ሊቀንስ ይችላል። እንዲሁም ስሜታዊ ጨጓራ ያለባቸው ሰዎች፣ በአንዳንድ ሰዎች ላይ ትንሽ አሲድነትን ሊያመጣ ስለሚችል፣ እንዲሁም የደም ማቅጠኛ ወይም የልብ መድኃኒቶችን የሚወስዱ ሰዎች ካትቺን ከመድኃኒቶች ጋር መስተጋብርን ሊፈጥር ስለሚችል ታዲያ በሌሊት ቢበዛ አንድ ኩባያ ብቻ ጠጡ። እናም ስኳር መጨመርን ደግሞ አስወግዱ። አምስተኛ የእርድ ወተት ነው። የእርድ ወተት አንቲኢንፍላማቶሪ እናም ስብን የማቃጠል ባህሪያቸው የሚታወቁትን ኩርኩሚን የሚባል ንጥረ ነገሮችን ወተትና ቁንዶ በርበሬን የሚያጣምር ወተት ነው። ሙቅ መጠጡ ጡንቻዎችንና ነርቮችንም ለማዝናናት ይረዳል። ለክብደት መጨመር አስተዋጽኦ የሚያደርገውን የሰውነት ብግነትን ይቀንሳል። የጉበትን የማጽዳት ሂደትንና ሜታቦሊዝምንም ያሳድጋል። አእምሮን በማረጋጋት የተሻለ እንቅልፍንም ያበረታታል። የሰውነትን ከበሽታዎች የመከላከል አቅምንም ያጠናከራልና የምግብ መፈጨትንም ይደግፋል። አዘገጃጀቱም አንድ ኩባያ ወተት የከብት ወይም ደግሞ የእጽዋት ወተቱን አሙቁትናም ግማሽ የሻይ ማንኪያ እርድና ትንሽ ቁንዶ በርበሬ ጨምሩበት። ለማጣፈት ማር መጨመርን ትችላላችሁ። መገደብ ያለባቸው ሰዎች ደግሞ የሐሞት ከረጢት ጠጠር ያለባቸው ሰዎች መገደብ አለባቸው። ምክንያቱም ኩርኩሚን ምልክቶቹን ሊያባብሰው ስለሚችል፣ የደም ማቅጠኛ የሚወስዱ ሰዎች ኩርኩሚን የደም መፍሰስ አደጋን ትንሽ ሊጨምር ስለሚችል፣ እንዲሁም ነፍሰ ጡር ሴቶች ከፍተኛ መጠን ከወሰዱ የማህፀን መኮማተርን ሊያስነሳባቸው ስለሚችል፣ እንዲሁም ለላክቶስ አለርጂክ የሆኑ ሰዎች ወተትን አስወግደው የእጽዋት ወተትን ሊጠቀሙ ይገባል። ታዲያ አነስተኛ መጠን ያለው ኩርኩሚን ግማሽ የሻይ ማንኪያ እርድን ተጠቀሙ እና አስፈላጊ ከሆነ ላክቶስ የሌለውን ወተት ምረጡ። ስድስተኛ የቀረፋ ሻይ ነው። ቀረፋ የደም ስኳር መጠንን ለማረጋጋት እናም የሌሊት ፍላጎቶችን ለመቀነስ ይረዳል። የምግብ መፈጨትንና ሜታቦሊዝምንም ያሻሽላል። በሌሊት ስብን ማቃጠልንም ያበረታታል። ለተሻለ የክብደት ቁጥጥር የኢንሱሊን መጠንንም ያስተካክላል። የሆድ መነፋትንና የምግብ አለመፈጨትንም ያስታግሳል። ከመተኛታችሁ በፊት ሙቀት እንዲሰማችሁና እንድትረጋጉም ይረዳል። ታዲያ አንድ የቀረፋ እንጨትን በአንድ ኩባያ ውሃ ውስጥ ለ10 ደቂቃ አፍሉ። ከመጠጣታችሁ በፊት ትንሽ እንዲቀዘቅዝ አድርጉትና ከመተኛታችሁ ከ30 ደቂቃ ወይም ደግሞ ከ60 ደቂቃ በፊት መጠጣት ነው። መገደብ ያለባቸው ሰዎች ደግሞ የጉበት ችግር ያለባቸው ሰዎች መገደብ አለባቸው። ከመጠን በላይ ቀረፋ፣ በተለይ የካሲያ ቀረፋ ወይም ደግሞ ሲናመን ጉበትን ሊጎዳ የሚችል ኩማሪን የሚባል ንጥረ ነገርን ይዟል። እንዲሁም ነፍሰ ጡር ሴቶች፣ ከመጠን በላይ ቀረፋ የማፀን መኮማተርን ሊያስከትል ይችላል። እንዲሁም በመድኃኒት ላይ ያሉ የስኳር ህመምተኞች፣ ቀረፋ የደም ስኳርን በጣም ሊቀንስ ይችላል። ሰባተኛ ደግሞ የሙዝ እስሙዚ ነው። ከለውዝ ወተት ጋር ሙዝ ጡንቻዎችን የሚያዝናኑ እናም የጡንቻ መኮማተርን የሚከላከሉ ማግኒዥየምና ፖታሲየምን ይዟል። የለውዝ ወተት ካሎሪው ዝቅተኛ ሲሆን የእንቅልፍ ጥራትን ለማሻሻልም ይረዳል። የጤና ጥቅሞቹም ጥልቅ መዝናናትንና ያበረታታል እና ከውጥረት የተነሳ የሚመጣ መብላትንም ይቀንሳል። ለተረጋጋ ሜታቦሊዝም አነስተኛ መጠን ያለው ጤናማ ካርቦ ሃይድሬትስን ይሰጣል። የእኩለ ሌሊት ረሃብን በተፈጥሮም ይገታል። በእንቅልፍ ወቅት የጡንቻ ማገገምንና ስብ ማቃጠልን ይደግፋል። አዘገጃጀቱም ግማሽ ሙዝ ከአንድ ኩባያ የለውዝ ወተት ማለትም ከአልመንድ ወተት ጋር አብራችሁ መፍጨት። ለማጣፈጥ ቀረፋ ወይም ደግሞ ትንሽ ቫኒላን ማከል ትችላላችሁ። መገደብ ያለባቸው ሰዎች ደግሞ የስኳር ህመም ወይም ደግሞ ከፍተኛ የደም ስኳር ያለባቸው ሰዎች፣ ምክንያቱም ሙዝ በተፈጥሮ ስኳር የበለጸገ ነው። የኩላሊት ችግር ያለባቸው ሙዝ በፖታሲየም የበለጸገ በመሆኑ በሰውነት ውስጥ ሊከማች ይችላል። በሌሊት ተጨማሪ ካሎሪዎችን ለማስወገድ የሚሞክሩ ሁሉ ማስወገድ ወይም ደግሞ መመጠን አለባቸው። ታዲያ ግማሽ ሙዝ ከስኳር አልባ የአልመንድ ወተት ጋር ተጠቀሙ። ስኳር መጨመርን አስወግዱ። ስምንተኛ የአብሽ ውሃ ነው። የአብሽ ዘሮች ወይም ደግሞ ፍሬዎች የኢንሱሊን ሴንሲቲቪቲን እና የምግብ መፈጨትን ተግባርን ያሻሽላሉ። ከመተኛት በፊት መጠጣት በሌሊት የስብ ሜታቦሊዝምን ይደግፋል። የሆድ ስብን ለመቀነስ ይረዳል። የምግብ መፈጨትንና መርዛማነትን ማስወገድን ያሻሽላል። አሲድነትንና የሆድ መነፋትንም ይቀንሳል። በሌሊት ደግሞ የደም ስኳርንም የተረጋጋ ያደርጋል። አዘገጃጀቱም አንድ የሻይ ማንኪያ የአብሽ ዘሮችን በአንድ ኩባያ ሙቅ ውሃ ውስጥ ከ5 እስከ 10 ደቂቃ ዘፍዝፉ፣ ከዚያም አጥልላችሁ መጠጣት ነው። መገደብ ያለባቸው ሰዎች ደግሞ ነፍሰ ጡር ሴቶች፣ ምክንያቱም የማህፀን መኮማተርን ሊያስከትል ስለሚችል፣ ዝቅተኛ የደም ስኳር ያለባቸው ወይም ደግሞ በስኳር ህመም መድኃኒት ላይ ያሉ ሰዎች የደም ስኳርን በጣም ዝቅ ሊያደርገው ስለሚችል የታይሮይድ ችግር ያለባቸው ሰዎች፣ ከመጠን በላይ አብሽ የታይሮይድ ተግባርን ሊያስተጓጉል ይችላል። ታዲያ በየቀኑ ሳይሆን በሳምንት ከሶስት እስከ አራት ጊዜ ብቻ እናም በመጠኑ መጠጣት አለባችሁ። ዘጠነኛ የእሬት ጭማቂ ወይም ደግሞ ጁስ ነው። የእሬት ጁስ የምግብ መፍጫ ስርዓትን የሚያጸዱ በኢንዛይሞችና በአንቲ ኦክሲዳንቶች የበለጸገ ነው። በተፈጥሮ ሜታቦሊዝምን የሚያሳድግና እንቅልፍንም የሚደግፍ ነው። ክብደት መቀነስን ያበረታታል እና የሰውነት ውሃ መያዝንም ይቀንሳል። የምግብ መፈጨትንና የአንጀት ጤናንም ያግዛል። ሰውነትን ያረጋጋል፣ በተሻለ እንድንተኛም ይረዳናል። በሌሊት ደግሞ የቆዳ ጤናንም ያሳድጋል። ታዲያ ሁለት የሾርባ ማንኪያ ንጹህ የእሬት ጭማቂን በአንድ ብርጭቆ ውሃ ውስጥ ቀላቅላችሁ ከመተኛታችሁ ከሰላሳ ደቂቃ በፊት መጠጣት ነው። መገደብ ያለባቸው ሰዎች ደግሞ እንደ ኢሪቴብል ባውል ሲንድሮም ወይም ደግሞ አይቢኤስ ያለባቸው ሰዎች፣ ምክንያቱም ተቅማጥ ወይም ደግሞ የሆድ መኮማተርን ሊያስከትል ስለሚችል፣ የኩላይ ችግር ያለባቸው ሰዎችም ከመጠን በላይ መጠቀም የፖታሲየም መጥፋትን ሊያስከትል ስለሚችል፣ ነፍሰ ጡር ወይም ደግሞ ጡት የሚያጠቡ ሴቶች የማህፀን መኮማተርን ሊያስከትል ስለሚችል ዳዩሪቲክስ ወይም ደግሞ የስኳር ህመም መድኃኒቶችን የሚወስዱ ሰዎች ምክንያቱም ከመድኃኒቶቹ ጋር መስተጋብር ሊፈጥርና ፖታሲየም ወይም ደግሞ ስኳርን በጣም ዝቅ ሊያደርግ ይችላል ማለት ነው። ታዲያ ንጹህና ቅርፊቱ የተወገደለት የእሬት ጭማቂን ብቻ ተጠቀሙ። ሙሉ ቅጠሉ የተጨመረበትን እንዳትጠቀሙ። አስረኛ ሙቅ ውሃ ከአፕል ሲደር ቬኔጋር ጋር ነው። አፕል ሲደር ቪኔጋር የደም ስኳርን ለመቆጣጠርና የምግብ መፈጨትን ለማሻሻል ይረዳል። የስብ ክምችትን ይቀንሳልና ሜታቦሊዝምንም ይደግፋል። በሌሊት ስብን በብቃት ያቃጥላል። የሆድ መነፋትንና የአሲድ መመለስን ይቀንሳል። ጉበትንና አንጀትን ያጸዳል። ለክብደት መቆጣጠር የአንጀት ባክቴሪያን ሚዛንንም ያሻሽላል። አንድ የሾርባ ማንኪያ አፕል ሳይደር ቪኒጋርን በአንድ ኩባያ ሙቅ ውሃ ውስጥ ቀላቅሉ። ከመተኛታችሁ በፊት ጠጡ። የአሲድ መመለስ ወይም ደግሞ የአሲድ ሪፍሌክስ ችግር ካለባችሁ መጠንቀቅ አለባችሁ። መገደብ ያለባቸው ሰዎች ደግሞ እንዳልኳችሁ የአሲድ መመለስ ወይም የጨጓራ ቁስለት ያለባቸው ሰዎች፣ ምክንያቱም ምልክቶቹን ሊያባብስ ስለሚችል፣ ዝቅተኛ ፖታሲየም ወይም ደግሞ በቀላሉ የሚሰበር ጥርስ ያለባቸው፣ ምክንያቱም አፕል ሲደር ቪኒጋር የጥርስ መስተዋትን ሊያሳሳና ፖታሲየምን ሊቀንስ ይችላል። እንዲሁም የስኳር ህመም ወይም የልብ መድኃኒቶችን የሚወስዱ ሰዎች በፖታሲየምና በስኳር ሚዛን ላይ ተጽዕኖን ሊያሳድር ስለሚችል እነዚህ ሰዎች መጠንቀቅ ወይም ማስወገድ ይኖርባቸዋል። በተጨማሪም አፕል ሳይደር ቪኒጋርን በቀን ከአንድ የሾርባ ማንኪያ በላይ ባትጠቀሙ መልካም ነው። ታዲያ ሁልጊዜ አንድ የሾርባ ማንኪያ ሙሉ በሆነ ሙቋ ውስጥ በመቀላቀል ጠጡ እና በቀጥታ ደግሞ ከመጠጣት ተቆጠቡ። እስትሮ ብትጠቀሙ ይመረጣል ማለት ነው። ታዲያ እነዚህን መጠጦችን ለመጠጣት ምርጡ ጊዜ ሽንት ለመሽናት እንዳትነሱ ከመተኛታችሁ ከ30 እስከ 60 ደቂቃ በፊት ብትጠጡ መልካም ነው። በሌሊት ደግሞ ሁልጊዜ ካፌን የሌላቸውን መጠጦችን ምረጡ። በማታ ካፌን ያላቸው መጠጦችን አስወግዱ እንደ አረንጓዴ ሻይ ካፌን ያለው ጥቁር ሻይና ቡናን አስወግዱ። ቀዝቃዛ ወይም ደግሞ ስኳር የበዛባቸውን መጠጦችን አስወግዱ፣ እንቅልፍን ያበላሻሉ እና ሜታቦሊዝምንም ያዘገያሉ። ስር የሰደደ በሽታ ካለባችሁ ደግሞ ነፍሰ ጡር ከሆናችሁ ወይም መድኃኒቶችን የምትወስዱ ከሆነ ሁልጊዜም ቢሆን አስቀድማችሁ ሐኪማችሁን ማማከር ይኖርባችኋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበር። እንደ ተማራችሁበት ተስፋ አድርጋለሁኝ። ሐሳብ አስተያየታችሁ ደግሞ አይሌ እኝላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሐሳብ አስተያየትም ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።